ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው፣ እናመሰግናለን። እንደምንዋላችሁ ተመልካቾች፣ ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሆናቸው ታየ ነኝ። የማክሮ ኢኮኖሚ ማሻሻያ ትግበራውን ተከትሎ የኢትዮጵያ የፋይናንስ ዘርፍ ተስፋ ሰጪ ውጤቶችን እያስመዘገበ እንደሚገኝ ፕሬዚዳንት ታዬ አጽቀሥላሴ ተናገሩ። በአዲስ አበባ መካሄድ የጀመረውን የኢትዮጵያ የፋይናንስ ፎረም 2025 የከፈቱት ፕሬዚዳንቱ በማሻሻያ የተመዘገቡ ውጤቶች ዓለም አቀፍ ተቀባይነት ማግኘታቸውንም ጠቅሰዋል። በፎረሙ ላይ የብሔራዊ ባንክ ገዢ ማሞ ምህረቱን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች የባንክ ፕሬዚዳንቶችና የፋይናንስ ዘርፍ ባለሙያዎችም እየተሳተፉ ይገኛሉ። ተመልካቾች እዚሁ ዜና ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ ልትሰጠን ሪፖርተራችን መስከረም ቸርነት ከስፍራው በቀጥታ መስመራችን ላይ ትገኛለች። መስከረም እንዴት ለሻል? የፋይናንስ ፎረሙ በዋናነት በምን በምን ጉዳዮች ላይ ትኩረት እያደረገ ነው የሚገኘው? ከዚህ በተጨማሪ ከመድረኩ የሚጠበቀው ውጤትስ ምንድን ነው? አጠር አድርገሽ ለተመልካቾች መረጃዎች የምታደርሽልን ታዬ አስቀስላሴ እንደ እንደገለጹት ኢትዮጵያ እንግዲህ ባለፉት ጊዜያቶች ከፋይናንስ ዘርፉ ጋር በርካታ ችግሮች እንደነበሩ አንስተዋል። ለአብነትም ያህል በ የኢፌዴሪ ፕሬዚዳንት ታየ አስቀስላሴ የኢትዮጵያ የ2025 የፋይናንስ ፎረምን ከፍተዋል። በዚሁ መድረክ ላይ ባደረጉት ንግግር ኢትዮጵያ እንግዲህ ከፋይናንስ ዘርፍ ጋር በተገናኛ በርካታ ችግሮች እንደነበሩ ገልጸዋል። ለአብነትም ያህል እንግዲህ ከፍተኛ ዕዳ እንደነበረ አንስተዋል። የውጭ ምንዛሬ እጥረት ነበረ፣ ባንኮቻችን የማበደር አቅማቸው ውስንነት ነበረበትም ብለዋል። ታዲያ የተሟላ ማክሮ ኢኮኖሚ ማሻሻያ ማድረጓን ተከትሎ እንደነዚህ አይነት ችግሮች መፈታት መቻላቸውና የግሉ ዘርፍም ተሳታፊነት ወይም ተሳትፎ እንዲያደግ ጭምር ያደረገ እንደሆነ ነው የገለጹት ማለት ነው። ለአብነት በተለይ ከተሟላ ማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ ተጨባጭ የሆኑ ለውጦች የሚለፉ ለውጦች መምጣት መቻላቸው ነው የገለጹት። ከጠቀሱት መካከል የዓለም አቀፉ የገንዘብ ተቋም አይሜት ድጋፍን ጨምሮ እንዲሁም የዓለም ባንክ ኢትዮጵያ ብድር እንድታገኝ ማጽደቁም ተጨባጭ ተብለው ከተጠቀሱ ውጤቶች መካከል ናቸው ማለት ነው። እንዲሁም ደግሞ በፋይናንስ ዘርፍ ላይ የሚሰሩም የመነቃቃት ሁኔታዎች እንዲኖሩ ማስቻሉ ነው የገለጹት ማለት ነው። ለአብነት ያህል ደግሞ የግሉ ዘርፍ እንዲበረታታ ከማድረግ አኳያም ወይም የግሉ ዘርፍ ንሳትፎ ለማሳደግ የተለያዩ ስራዎች እየተከናወኑ መሆኑንም ገልጸዋል። የኢትዮ ቴሌኮም እንደሚታወቀው ለሕዝብ እንግዲህ አክሲዮን ሽያጭ ክፍት ማድረጉ የዚሁ አካል መሆኑን ነው የገለጹት። እንደ አጠቃላይ ግን ከዚህ ቀደም ኢትዮጵያ ከፋይናንስ ዘርፍ ላይ የሚስተዋሉ የነበሩ ችግሮች ጋር ተያይዞ እንግዲህ በተለይ ከውጭ ምንዛሬ እጥረት ጋር ተያይዞ የተለያዩ ኢንቨስተሮች ወደ ኢትዮጵያ እንዳይመጡ ያደረገ እንደነበረ ነው የገለጹት። አሁን ታዲያ እንግዲህ ምቹ ሁኔታና መደላደል መፈጠር መቻሉንም ነው የገለጹት። በዚህ ወቅት ላይ እንግዲህ ሌላው ንግግር እያደረጉት ደግሞ የብሔራዊ ባንክ ዋና ገዢ ማሞ ምሕረቱ ናቸው። እሳቸውም በተለይ ኢትዮጵያ እንግዲህ በፋይናንስ ዘርፉ ላይ የነበረውን ስብራት ለመጠገን የተለያዩ ጥናቶችን በማድረግ ወደ ትግበራ እንደገባች ነው የገለጹት። ለአብነት ያህል እንግዲህ ሀገር በቀል ኢኮኖሚ ማሻሻያ ከማድረግ ጀምሮ እስከ ተሟላ ማክሮ ኢኮኖሚ ማሻሻያ እስኪደረግ ድረስ እንግዲህ በዋናነት ከፖሊሲ ማነቆ እየነበሩ የፖሊሲዎችን ጭምር የማሻሻል ስራዎች ተሰርቷል። ብሔራዊ ባንክም እንግዲህ አስቻ የሆኑ ፖሊሲዎች እንዲዘርጉ በማድረግ ረገድ በማውጣት ረገድ በርካታ ስራዎችን መስራት ችሏል ማለት ነው እንድን የገለጹት። ሌላው ደግሞ በዋናነት በዚህ በማክሮ ኢኮኖሚ ማሻሻያ በተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ውስጥ ቁልፍ ተብሎ ከተገለጸው ለውጥ እንዲመጣ እያደረገ ያለው ተብሎ ከተባለው አንደኛው ገበያ መር የሆነ የውጭ ምንዛሬ ስርዓት እንዲኖር ማስቻሉ እንግዲህ ከፍተኛ ጠቀሜታ እንደኖረውና የተለያዩ ባለሀብቶችም ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ እድል የፈጠረ ጭምር መሆኑን ነው የገለጹት። እንዲሁም ደግሞ የግሉ ዘርፍም እንዲነቃቃ እድል የከፈተ መሆኑን የገለጹት ማለት ነው እንግዲህ። መስከረም፣ ለመረጃዎቹ ከልብ እናመሰግናለን። ካለን ጊዜ አንጻር ተጨማሪ መረጃዎችን በምሽት የዜና ዘገባዎቻችን ለተመልካቻችን የምታደርሽ ይሆናል። መልካም ጊዜ ይሆንለሽ። ኢትዮ ቴሌኮምና የትራንስፖርትና ሎጂስቲክስ ሚኒስቴር ሀገር አቋራጭ የሕዝብ ትራንስፖርትን የነዳጅ አቅርቦትና የትራፊክ ቅጣት አስተዳደርን የሚያዘምኑ የዲጂታል ስርዓቶችን ይፋ አደረጉም። ይፋ የተደረጉት ስርዓቶች ኋላቀር አሰራሮችን በዘመናዊ ምቹና ተደራሽ አገልግሎት በመቀየር የተገልጋዩን እንግልት እንደሚያስቀሩ ተገልጿል። ቅድስት ማሙ በኢትዮ ቴሌኮምና የትራንስፖርትና ሎጂስቲክስ ሚኒስቴር ይፋ የተደረጉት ሶስት የዲጂታል ቴክኖሎጂ ስርዓቶች እንደ ሀገር የተያዘውን የዲጂታል ኢትዮጵያ ራዕይ ለማሳካት እንደሚያግዙ ተስፋ ተጥሎባቸዋል። የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ሶሉሽን አሰራርን በማዘመንና በሀገር አቀፍ ደረጃ ወጥ የሆነ ስርዓት በማስፈን የፈቃድ አሰጣጥንና የትራንስፖርት ስምሪትን ለማቀላጠፍ ያግዛል ተብሏል። የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ኋላ ቀረና ለተገልጋይ ምሬት የሚዳርግ ነበር የሚሉት የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ አዲሱ አሰራር ተገልጋዩን በብዙ መልኩ ተጠቃሚ እንደሚያደርግ ገልጸዋል። አንዱ አሰራርን ማዘመን ነው። በተለይ የተገልጋይን እርካታ ለማረጋገጥ እና አገልግሎቱን ለማሳለጥ የመልካም አስተዳደር ችግሮችን ለመፍታት ደህንነቱ የተጠበቀ የትራንስፖርት አገልግሎት ለመስጠት እኛም እንደ ሚኒስቴር መስሪያ ቤት የህዝብ ትራንስፖርትን ስምሪት የምንቆጣጠርበት አገልግሎት የምንሰጥበት ይሆናል። የትራፊክ ቅጣት ማኔጅመንት ሶሉሽን ተግባራዊ መደረጉ በሀገር አቀፍ ደረጃ የተናበበ የትራፊክ ቅጣት ስርዓትን ለማስፈን የትራፊክ ሕግ ጥሰቶችን በዲጂታል መንገድ ለመቆጣጠር አሽከርካሪዎች ቅጣት በመክፈል ሂደት የሚደርስባቸውን እንግልት በመቅረፍ ተጠያቂነት ያለው አሰራርን ለመተግበር የሚያስችል አሰራር ነው ይላሉ ሚኒስትሩ ዓለሙ ስሜ። ኢትዮጵያ ላይ ያሉ አሽከርካሪዎች ሁሉ በየትኛውም የኢትዮጵያ አካባቢ ጥፋት ከፈጸሙና ለጥፋታቸው ተጠያቂ ከሆኑ በተቀናጀ መልኩ መረጃቸው የሚያዝ ይሆናል ማለት ነው። ክትትሉ አገር አቀፍ ነው የሚሆነው። መረጃው አገር አቀፍ ነው የሚሆነው። በዚህ ረገድ ያለንን ችግር በተለይ ከመንገድ ደህንነት ጋር ተያይዞ ያለንን ችግር ከመቅረፍ አንጻር፣ ችግርን ከመፍታት አንጻር ዛሬ የምናስፈርቀው ይህ ስርዓት ጉልህ አስተዋጽኦ ድጋፍ እንደሚሰጠን ይታመንበታል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩ፣ ዲጂታል አሰራሮቹ ተግባራዊ መደረጋቸው እንደ ሀገር የተያዘውን ግብ ከማሳካት ባሻገር የዋጋ ንረትን ለማረጋጋት ይረዳል ብለዋል። ንግዱ ሲሳለጥ ኢኮኖሚ ምን ሊሆን እንደሚችል፣ በምን ያህል ፍጥነት ሊያድግ እንደሚችል እንደዚሁም ደግሞ የኑሮ ውድነትም የምንለው ትራንስፖርት ሲዘምን አብሮ ከዛ ጋር ያሉ በሰንሰለቱ ላይ ያሉ ጉዳዮች ስለሚቀሉ ዋጋም እንደዚሁም፣ አይደል ተገቢ ላልሆነ ተጨማሪ ዋጋ ወይም ደግሞ ወጪ የዳረጉን ነገሮች በቴክኖሎጂ ሲታገዙ ይቀንሳል ማለት ነው። ይህ ሲሆን በቀጥታ የእያንዳንዱ ዜጋ ህይወት እንዲሻሻል የኑሮ ውድነት የምንለውም እንዲቀንስ የራሱ የሆነ ሚና ይጫወታል ማለት ነው። ዲጂታል አሰራሮቹ በግል ተቋማት ተሰርተው ለአገልግሎት የበቁ መሆናቸው ተገልጿል። በአምስት ሚሊዮን ኢትዮጵያውያን ኮደሮች ስልጠና ባለፈው አንድ ዓመት 270 ሺህ ዜጎች ተመርቀው ዓለም አቀፍ እውቅና ያለው ሰርተፍኬት ማግኘታቸው ተገለጸ። በአሁኑ ወቅት ከ800 መቶ ሺህ በላይ የሚሆኑ ዜጎች ስልጠናውን ለመውሰድ መመዝገባቸውም ተጠቁሟል። አገርነሽ አየልኝ ተጨማሪ አላት። በዲጂታል ኢትዮጵያ 2025 ላለፉት አምስት ዓመታት ለዲጂታል ኢኮኖሚ ግንባታ ወሳኝ የሆኑ እንደ ዲጂታል ክፍያ፣ ዲጂታል መታወቂያ፣ የኦንላይን ንግድና መሰል አስቻይ መሰረተ ልማቶችን በተለይ ደግሞ ዲጂታል ኢኮኖሚውን የሚያሳልጡ የሕግና ቁጥጥር ማዕቀፎች እንዲኖሩ ሲሰራ ቆይቷል። ዲጂታል ኢኮኖሚ 2025 ስትራቴጂ በኢትዮጵያ ትርጉም ያለው የዲጂታል ኢኮኖሚ ለመገንባት በዘርፉ ብቁ የሆነ የሰለጠነ የሰው ኃይል ዋነኛ ግብአት መሆኑን ያስቀምጣል። ለዚህም በርካታ ስራዎች እየተሰሩ የቆዩ ሲሆን የ5 ሚሊዮን ኮደርስ ኢኒሽቲቭ ከነዚህ መካከል በዋነኝነት ይጠቀሳል። የኢኖቬሽንና ቴክኖሎጂ ሚኒስቴር ከፍተኛ አማካሪ አብዮት ባዩ ዲጂታል ኢኮኖሚውን የሚጠቀመውም የሚያንቀሳቅሰውም ሰው እንደመሆኑ ብቁ የሰው ኃይል ማፍራት አስፈላጊ መሆኑን ይገልጻሉ። አንድ ሰው በአናጺነት ይሰማራ፣ በአርት ዘርፍ ይሰማራ በመካኒካል ኢንጂነሪንግ ዘርፍ ይሰማራ ወይም ከብት በማርባት ይሰማራ፣ መሰረታዊ የዲጂታል እውቀት ያስፈልገዋል። አንደኛ፣ የዲጂታል እውቀት ያለው ሰው መረጃዎችን በቀላሉ ያገኛል። ሁለተኛ፣ አዳዲስ ኢኖቬሽኖችን በቀላሉ አዶፕት ያደርጋል። ሶስተኛ፣ ገበያዎችን ይፈጥራል። አዳዲስ ገበያዎችን፣ አዳዲስ ገበያዎች አሁን ሊፈጠሩ የሚችሉ በአካባቢያችን ብቻ ሳይሆን ኦንላይንም ጭምር ነው። ሶ የዲጂታል እውቀት ያለው ሰው ከአካባቢው ብቻ ሳይሆን በዓለም ላይ ያሉትን ገበያዎች ሁሉ አክሰስ ማድረግ ይችላል ማለት ነው። ሶ እነዚህም በዚህ በ5 ሚሊዮን ኮደርስ ፕሮግራም የሚሰማሩ ልጆች በአይሲቲ ፊልድ ብቻ ሳይሆን በየትኛውም የስራ ዘርፍ ውጤታማ እንዲሆኑ ያስችላቸዋል፣ በዲጂታል ኢኮኖሚ ውስጥ በነቃ ሁኔታ እንዲሳተፉ ያደርጋቸዋል ተብሎ ይታመናል ማለት ነው። አሁን ላይ የ5 ሚሊዮን ኮደርስ ስልጠናን እየተከታተሉ ያሉ ሰልጣኞች ቁጥር ኢኒሽቲቭን ለማሳካት የተያዘው ግብ እንደሚሳካ ማሳያ መሆኑንም አማካሪው አንስተዋል። ፕላትፎርሙ ቀለል ባለ ሁኔታ አብዛኛውን ሰው በሚያሳትፍ ሁኔታና ስቴት ኦፍ ዛርት ወይም አሁን የሚፈለገው አሁን ያለው የእውቀት ደረጃ ምን ያህል ምን እንደሆነ የሚያስገነዝብና ሁሉንም የሚያሳትፍ ነው። እስከ ዛሬዋ ቀን ድረስ እንግዲህ ከ800 ሺህ በላይ ተመዝጋቢዎች አሉ። ከዛ ውስጥ ከ270 ሺህ ገደማ ትምህርቱን አጠናቀው ሰርቲፊኬት አግኝተዋል። ከተመዘገቡት 42 ፐርሰንቱ ትምህርቱን እያጠናቀቁ ይገኛሉ ማለት ነው። በዓለም አቀፍ ስታንዳርድ ስናየው ጀምሮ የመጨረስ ሁኔታዎቹ በጥሩ ሁኔታ እየሄዱ ናቸው ማለት ነው። ዓለም እየደረሰችበት ካለው ዲጂታል ስርዓት መነጠል እንደማይቻል የሚያነሱ ሰልጣኞች አገልግሎት ሰጭና አገልግሎት ተቀባይ በተመሳሳይ የዲጂታል ክህሎት ስለሚያስፈልጋቸው ለዘርፉ ግንባታ ሁሉም የድርሻውን ሊወጣ ይገባል ይላሉ። ተመልካቾች አሁን ደግሞ የውጭ ምንዛሬ ግብይትና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ መረጃዎችን አብረን እንከታተል።